ለወትሮ የተገልጋይ እንግልትና ቅሬታ ከሚበዛባቸው አገልግሎቶች መካከል የመሬት ይዞታና ምዝገባ አገልግሎት አንዱ ነበር። ይህንን የአገልግሎት ችግር ለመፍታትም እንደ ሀገር፣ የመሬት ይዞታና መረጃ ምዝገባ የካዳስተር ስርዓት መተግበር ከጀመረ ከአስር ዓመታት በላይ ተቆጥረዋል። ብዙ ጊዜ ተዘግቶ የቆየ ጊዜ ስለነበረ የሰው ብዛት አለው። እሱን ነው ለሱ ያለውን ህል ድረስ እንግዲህ እየሰሩ ነው። ባለሙያዎችም እንግዲህ በፊት ላይ እንግዲህ ያው መሬትን ቆጥሮ መዝግቦ በካዳስተር ሲስተም መያዝን እንደ ቅንጦት የማየት አቴንሽን አለመስጠት ነበረ። አሁን ላይ ግን ይሄ ነገር ተቀይሮ ያው ውጤት እያመጣ ያለበት ሁኔታ ነው ያለው። ይህንን ስርዓት በማዘመንና የአሰራር ክፍተቶችን በመሙላት አሁን ላይ በተሰሩ አገልግሎትን የማዘመን ስራዎች ተገልጋዮችን መርካት የሚያስችሉ ዘመኑን የሚመጥሩ አሰራሮችን መዘርጋት አስፈልጓል። ይህንኑ ትግበራ ለማየትም በንፋስ ስልክ ላፍቶ ክፍለ ከተማ መሬት አያያዝና ምዝገባ ቢሮ ተገኘን። ከምንም በላይ እንትን የሚለው አሁን ግን፣ አንድ ዴክስ ላይ የተቀመጠ ሰው ፋይልን ለባለሙያ ቀጥታ ይመራላል። ያ ነገር በጣም መልካም ነው። አሁን ሁለት ሰው ላይ ነው እንግዲህ ሄድኩትና አሁን ለክፍያ እንትን ብያለሁ ከዛ ወደ መሀንዲሶች ይመራል መልካም ነው በጣም ካርታ ዲጂታል ለማድረግ ነበር የመጣሁት እሱን ተስተናገጃለሁ ጥሩ ነበር እኔ የተስተናገድኩት ሁሉስ አንድ ሳምንት ነው የፈጀብኝ ኦልሬዲ አንዳንድ ዶክመንቶች ያልተሟሉ ስለነበሩት ነው የዘገየብኝ አንድ ለባንክም ይዤ የመጣሁት ፋይል ነበረ እዳገዳ ነበረ እሱን እንኳን የጨረስኩት ወዲያው መጣሁ ዶክመንት ሰጧቸው በአንድ ሰዓት ውስጥ ጨርሼ ወጥቻለሁ። ወደ ዲጂታል ከመጣ በኋላ ብዙ ነገር ተሻሽሏል፣ ከበፊቱ ጋር አስተያይ አሁን ወደ ዲጂታል የመጣበት መንገድ በእውነት ለኔ ተመችቶኛል። ጥሩ ነው። ምክንያቱም ብዙ ነገር አንድ ነገር ላይ በደንብ ሁሉም ነገር ስለሚታይ ያ ነገር ጥሩ ለባለ ጉዳይ አብሶ ጥሩ ነው። መረጃዎችን ህጋዊነታቸው ማረጋገጥ ቢፈልግ ቀጥታ አክሰስ የምናደርግበት እነሱም የኛን መረጃ አክሰስ የሚያረጉበትን እና ሌሎች የፍጥነትም ጉዳይ ሌሎች ያልነበራቸውን ክፍተት ተብለው የተያዙትም በሙሉ አሟልቶ የተሻለ ሲስተም ዴቨሎፕ ተደርጓል። ተግባራዊ ሲሆን አሁን ሰው የሚያነሳው የፍጥነት ኢሹ ስለሆነ ያንን የሚፈታ ይሆናል ማለት ነው። በእርግጥ በመሬት አያያዝና ምዝገባ ክፍለ ከተማውን እንደ ምሳሌ ያነሳን እንጂ ዘመናዊና የዲጂታል አሰራርን በመከተል የተገልጋይን እንግልት ማስቀረት የቻሉ በርካታ ተቋማት አሉ። አሁን ላይም ወደ መሶብ የአንድ ማዕከል አገልግሎት በማካተት እየተሰራ ይገኛል። የተወሰኑ አገልግሎቶች ወደ መሶብ አስገብተናል። እዛ የገቡ አገልግሎቶች ከፋይል ንክኪ ነጻ ናቸው። ፋይል ጠፋ የምንለው ነገር የለም ማለት ነው። ጀስት ኮኔክትድ ነው። ሶፍት ኮፒውን እዛው ላይ ያገኛል። እዛው ጋር ኦንላይን አገልግሎት ሞልቶ ማግኘት ይችላል ማለት ነው። ለምሶ ተገብቶ እየተሰሩ ያሉ የመሬት አገልግሎቶች አሉ። ይሄንን እንግዲህ አሁን ሁሉም ከተሞች ወደዛ ገብተው የተሻለ ዜጎች የተሻለ አገልግሎት፣ ቀልጣፋ አገልግሎት፣ ንብረት የንብረት ዋስትናንም ጭምር የሚሰጥ የተሻለ ቀልጣፋ አገልግሎት የሚሰጥ በቃ ሰው በመሬቱ በነፃነት እንዲጠቀምበትና እንዲገለግልበት የሚያደርግ አሰራር ነው ማለት ነው እየፈጠረ ያለው። አገልግሎትን ወደ ዲጂታል አሰራር ማምጣት የተገልጋዩን እንግልት በመቀነስ የስራ ፍጥነትንም መፍጠር ያስችላል። ህገወጥ የመሬት ወረራን በመከላከል ረገድም ሚናው የጎላ መሆኑ ይነሳል። ቀደም ሲል የነበረን አሰራር ዶክመንቶችን ከመብት ፈጣሪው ተቋም በወረቀት ቀጥታ መረካከብ የሚሉ ነገሮች ነበሩ። ይህ አሁን እንግዲህ ጊዜው ያመጣቸው ቴክኖሎጂ ዲጂታል ፎርማት የመቀባበል ዶክመንቶችን ዲጂታይዝ አድርጎ ስካን አድርጎ ዲጂታል ፎርማቱን መቀባበል የህገወጥ የመሬት ወረራን የማስቆም ኦልሞስት፣ አንዳንድ ከተሞች ላይ በቃ ቶታሊ በአመቱ ውስጥ ምንም አይነት ህገወጥ ወረራ ያልተካሄደባቸው ቢካሄድም ደግሞ ኢሚዲትሊ ኮሬክት የሚደረግባቸው ደረጃ ላይ ደረስንበት ሁኔታ ነው ያለው። አሁን ላይም ይህንን አገልግሎት ይበልጥ ለማዘመን ከኮሪያ መንግስት ጋር ስምምነት የተፈረመ ሲሆን አገልግሎቱን ይበልጥ የሚያሳልጥና ፍትሐዊ የግምት ስርዓት ለመተግበር የሚያስችል እንደሚሆንም ታምኖበታል። በጋራ ሁነን አስር ሆነን ሄደን ተሞክሮውን ስልጠናም ወስደን መተናል ወጥ የሆነ ሞዴል ይኖረናል። ሁላችንም ጋር እንደ ኢትዮጵያ ተመሳሳይ የሆነ የግምት ስርዓት ንብረታችንን እምንገምትበት ለግብር ስርዓት ለስም ዝውውር፣ ለተለያዩ ክፍያዎች የሚያገለግል ወጥ የሆነ የግምት ስርዓትን ዴቨሎፕ ለማድረግ ያገለግላል። በሲስተም ብቻ ዶኩመንት እንዲረካከቡ ከመብት ፈጣሪው ወደ መብት መዝጋቢው በሚሄድበት ጊዜ ዲጂታሊ እንዲረካከቡ የሚያደርግ በጣም አንዱ እንግዲህ በጣም ክሪቲካል ችግር አለበት ተብሎ የሚታሰበው እሱን ኮሬክት ዲጂታይዝ የማድረግና ወደዛ ኮንቨርት ማድረግ ነው። በአጭር ጊዜ በተሻለ ጥራት ወይ ደግሞ በተሻለ አክዩሬሲ ሊያሰራ የሚችል አካሄድ ማለት ነው እየተከተልን ያለነው እንደ ሀገር። እስካሁን ከሁለት ሚሊዮን በላይ የመሬት ይዘታዎችን መመዝገብ የተቻለ ሲሆን፣ ይህም የእቅዱን አምሳ በመቶ ማሳካት የተቻለበት ነው።